አሰላሙ አሌይኩም ወረህመቱላህ ወበረካቱ ድና፣ የተከበራችሁ የቻናል ተከታዮች እንዴት ናችሁ? ሰላም ናቸው ወይ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ላይፍ ሸር እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁኝ። አሁንም ሸር እያደረጋችሁ አበረታቱን ማለት ነው እና ሁሌ ወይ ይሄን ሁለት ቀን ያው አንዳንድ ኮሜንቶች በጣም መሻ አላህ አለይኩም። ምን እላችኋለሁ ሌላ ያው አገር መታችሁ እናንተ መውት ነው የምላችሁ። ሌላ ምንም ልላችሁ አልችልም። እንዲሁም ደግሞ ለምታበረታቱን ከልብ አመሰግናለሁ። ወላህ አንዳንዶቹ መልካም እህቶች አላችሁ፣ መልካም የሆናችሁ አንደበታችሁ መልካም ነገር የሚወጣው እህቶች አላችሁ ማለት ነው። አላህ ይጨምራላችሁ። ሁላችሁም ሸር እያደረጋችሁ አበረታቱን። ያው እኔ ምንም አይመስለኝም፣ ምንም ማንም ምንም ቢል ምክንያቱም ራሴን ማቆ ነው ራሴ ነኝ የሚያቀም ስለሚያቀኝ ምንም ቦታ የለኝም ማለት ነው። አንዳንድ ሰው ጥሩ ነገር አልን ሲል ለራሱ የሚናገረውን ነገር አገናዝበን ብንናገር ጥሩ ነገር የተናገርንም እየመሰለን ራሳችንን ዙረን ሳናይ የምንኮምታቸውን ነገሮች ለሰው ረሄ እንዴት ነው እኔ ራሴ ስዝ ቦታ ላይ በሆነበት ምንድን ነው ምናምን ብለን አገናዝበን ነው ያንን መጽሐፍ ያለብን ማለት ነው። በእርግጥ ሶሻል ሚዲያ ላይ ምንም አይነት ነገር ቢመጣ ያው ሰው ሲወጣ ሊቀበል ነው። በቃ ምንም ብንባል ልንቀበል ነው እና እንሻላ ችግር የለም ማለት ነው። ልጆች፣ እንዲሁም ለምታበረታቱ ልጆች ከልብ አመሰግናለሁኝ። ዛሬ በነገራችን ላይ ቪሎግ ነበር እየሰራውኝ የነበረው ግን አንድ ኮሜንት ያየሁት አለ። እውነት ለመናገር ይች እህቴ እኔን ለማጠናከር እና በተለያዩ አይዲያ እንዲመጣ እኔ የሚያሰብኩትም ነበረ። ግን እህቴ እኔን ለማጠናከር እንዲሁም ደግሞ በቃ በዚህ እንትን ሌሎች ነገሮች ይተካሉ የማለት እንትን ስላላት የሆነ ጥያቄ ኮሜንት ላይ ትናንት በለቀቅኩት ቪዲዮ ላይ ጠይቃኛለች ማለት ነው። እህቴ አመሰግናለሁኝ፣ አንቺንም ለሀገር አብቃሽ ማለት ነው። እውነት ለመናገር አንዳንድ መልካም ምንቶች አሉ፣ እንደነገርኳቸው በጣም የሚያበረታቱ የሰውን ማለት በቃ እንትኖቹን ተረድተው ጥፋቱን፣ በእርግጥ ከሰው ልጅ ላይ ሊኖር ይችላል፣ ግን ጥፋቱን ብቻ ተከትሎ የሰው ልጅ እንትን ሳያቀርቡ ነገር ግን እኛ እንድንጠናከር እንትን ይሆኑናል ማለት ነው። እና የሆነ ጥያቄ ጠይቃኛለች። ቀጣይ ቪዲዮ ስሰሪ መልስ እፈልጋለሁኝ ይብላኛለች። ውዶች እንትኑ ላይ አስጠግቻ ያሳያችኋለሁ ማለት ነው። ያው እዚ ጋ እንደምታዩት ስሟ መሬም ነው የሚለው ዚ ላይ ቀጣይ ቪዲዮ ስሰሪ መልስ እፈልጋለሁ። የመጀመሪያው ጥያቄ ከስደት ምን ተማርሽ? የጎደለሽ ነገር የጎደለሽ ነገር አለወይ ቀጣይስ ቻናልሽ ሲያድግ ኢንሻአላህ ምን ጠቃሚ ነገር እንጠብቅ? ሽብሬንስ እንዴት አገኘሻት? ማለቴ እንደ ጠበቅሻት ናት? ላንቺስ ስኬት ማለት ምንድን ነው? እንጥራ ጠይቃኛለች ማለት ነው። በነገራችን ለእህቴ ይሄን መልስ ለሷ እንትን እንዲላ ሳይሆን እኔን ለማጠናከር ወይም ደግሞ ለኔ ነው ይሄንን እየጠየቀችኝና ሳነበው ወደ አሁኑ ኮሜንቱ ሲመጣ ሳነበው በቃ ለእኔ ግዣኝ እንደሆነ ነው ለልጅቷን የተረዳኋትም ማለት ነው። ምክንያቱም አንዳንድ ጊዜ የሆነ ጥያቄ ሰዎች እየጠየቋቸው ሲሄዱ ለእናንተ ማደጊያ ይሆናል። ያን ጥያቄ ስትመልሱ እናንተ በተለያዩ ነገሮች አይዳዎች ይሆንላቸዋል ማለት ነው። እና መሬምዬ በመጀመሪያ አመሰግናለሁኝ የእኔ ወድ። በቀጣይ ደግሞ ያው ለጥያቄሽ ከስደት ምን ተማርሽ ላልሽው ከስደት ብዙ ነገር ትማራላችሁ። ህይወታችሁንም በምን መንገድ መኖር እንዳለባችሁ ትማራላችሁ። እኔ እዚሁ ቤት ይዤ ብሩ ብቻ አይደለም ለሰው ልጅ ስደት ላይ የሚቀይራላችሁ በብዙ ነገር ትቀይራላችሁ። አላህ ያለለት መሻላ ቁርአን ሀፊዝ ይሆናል። ብዙ ነገር በድኑ ጠንካራ ሆኖ ይመጣል። እኔ በድኔ ጠንካራ እንኳ ባልሆንም፣ ግን ቤት መያዝ እንደምን ምን፣ እንዴት እንዳለባችሁ ብዙ ነገር ትማራላችሁ ማለት ነው። ብዙ ነገር ታውቃላችሁ እና። እኔ ለራሴ ለግሌ በቃ ቤት ብይዝ መኖር ምን እንዳለብኝ እንዴት ማድረግ እንዳለብኝ ብዙ ቤት ስለሰራውኝ ከብዙ ቤቶች ብዙ ነገሮችን የምታገኙት ነገር አለ። መውጣት ብዙ ነገር ያስተምራቸዋል። መጥፎም አለ፣ ደግም አለ ማለት ነው። የህይወት ምስጢርን ያስተምራቸዋል በጥቅሉና። እንዴት መኖር እንዳለባችሁ እኔ ህይወት ስኖር በቃ አንዳንድ ቤት ያያችሁት አክትና ሌላ ጋር ስሄዳችሁ ስታወት ደግሞ የእኔ ህይወት ይሄን በቃ ቤቴን በዚህ መልኩ መምራት ነው የምፈልገው ምናምን ብላችሁ የምትመሩት ነገር አለ ና ለእኔ ስዴት አልሐምዱሊላ ለእኔ ጥሩ ነው፣ መልካም ነው። አልሐምዱሊላ ክፋትም እኔ እስካሁን ድረስ አላገኘውም። ያው ስደት ላይ መቆየታችን ብቻ ነው እንጂ ስዴት እኔን የጎዳኝ ነገር የለም አልሐምዱሊላ ለቤተሰቦቻችንም ከሄቴ ጋር ለራሳችንም ያቆዩቴ ባሰራ እኔ ከባዴ ጋር ሆኜ ቤት ሰርችን። ለቤተሰቦቻችንም የነበረውን ቤት መሀል ከተማ ላይ ነበረ፣ ህጋዊ በካርታና ፕላን ያለው ቦታ ነበረው። አባቴ ቤትም ነበረው። ያንን አፍርሰን አልሐምዱሊላ ሰርሰንላቸዋል ማለት ነው። ከዛ በመቀጠል ደግሞ እኔ ከባለቤቴ ጋር ሰርቻለሁ ማለት ነው። ስለዚህ ስደት ለእኔ አልሐምዱሊላ ብዙ ነገሮችን በቃ መኖር እንዴት መኖር እንዳለብኝ ብዙ ነገር አይቻለሁኝ። ትንሽ እኔ የሚቆጨኝ የሚቆጭሽ ነገር ካያልሽኝቴ ስመጣ ትንሽ ቢያንስ አንድ ዓመት ያክል ቆይቼ ሰርቼ እየተቆጨሁባትን ነገር ነው የምነግርሽ። እና ቤቴ ትንሽ ፊኒሺን ከአንዳንድ ነገሮች ይቀሩታል ያንን ባለመጨረሴ እቆጫለሁ ግን ዘወር ብዬ ደግሞ ልጅን ሳይዝ በልጅ መልሽ ተዋለኝ ማለት ነው እና ትንሽ የምቆጭበት ያችን ነገር ነው እንጂ ሌላ እንኳን አልሐምዱሊላ በመምጣቴ። ያችን ነገር ትዝ ስትለኝ አንዳንድ ነገሮች ያላለቁ ማለት ለምሳሌ አሁን በየ ክፍሉ ያለው በር አለ ማብራት አምፖሎች አሁን በየ ብዙ ሳሎን ላይ ያለው ራሱ ወደ አስራ ሶስት አምፖል ያስፈልገዋል ማለት ትንንሶቹ። ግን እንትን የሚሉት አጥር ምናምን አጥሩ እንኳ ገና መንገድ ስላለው ብዙ ነገሮች ዙሮ እንትን ያላሉ ስለነበሩ ያንን ባለማስተካከሌ ትንሽ ምን እንትን የምልበት ነገር አለ። ከዛ ውጭ ደግሞ ቻናሪሽ ሲያድግ እንሻላህ ምን ምን ጠቃሚ ነገር ጠብቅ ብለሽኛል። እንሻላህ ቻናሪ ሲያድግ ባላክ ፈቃድ የተሻለ ነገር ማለት አሁን ላይ ጥሩ ነገር እየሰራ ነው ብዬ አልልም። ወደፊት ግን እያደገ ሲሄድ ታዋቂም ሲሆን ባላክ ፈቃድ የተሻለ ነገር ለሰውም የሚጠቅምም ሰውንም በጥቅሉኔ፣ በነገራችን ላይ ኑሮኝ ሰው ሊስላለሁ አይደለም ርክ ሰውን የሚረዳው ኑሮኝ ሰው ምረዳድ ሲለኛል እንሻላህ ምኞቴም ነው፣ ባላ ፍቃድ ማለት ነው። አላህ ያሳካልኝ ባለው ነገር ሰው ልጅ ሚሊዮን ስላለው ሳይሆን በመቶ ብርም ባለው ነገር መርዳት ይችላል። ነገር ግን የሰው ልጅ ደግሞ በቃ የሆነ የተሻለ ነገር ላይ ሲሆን ሲረዳድ ሲለዋል እንሻላህ ባላ ፍቃድ ያንን ነው ምኞቴ የተቸገረ ለመርዳት በቃ ባሉት ነገሮች ለሰው በቃ ምንትም ሆን ነው የሚፈልገው። ባላ ፈቃድ እንሻላ ሀሳብሽን ብቻ ያሳካልሽ፣ ትልቅ ደረጃ ድረሽ ብላችሁ ድ አድርጉልኝ ማለት ነው ውዶች ዬ የሰው ልጅ መቼም ትልቅ ነገር ስላለው ብቻ አይደለም የሚሰጠው። ከትንሿ የሚያካፈለ ለሱ ትልቅ ነገር ነው። እና እንሻላ በትንሿም የምሰጥም አላ ያድርገኝ፣ ብዙም ደግሞ ሲመጣ እንሻላ ምሰጥ ያድርገኝ። በቻናሉ ዙሪያ ላይ ትልቅ ደረጃ ከደረሰልኝ ባላ ፈቃድ የተቸገሩትን ለመርዳት ነው። በፊትም ማለት ነው። እንዲሁም ቪዲዮ ላይ ራሱ መንገድ ላይ እንደዚ እየሰራ መርዳት የሚፈልጉ ሰዎች ካሉም ራሱ እንዲረዱ ለቃለሁን። በቃ ቻናሌ እስከሚያድግም ነበር ምለው ከቻልኩኝ ይረዳለሁ ካልቻልኩ ደግሞ የሚረዳ አካል ካለ ወደ ሶሻል ሚዲያ እያመጣሁኝ ይለቃለሁ ይረዷቸዋል የሚል ነበር አላማያም፣ በፊትም ስጀምረው ማለት ነው። ከዛ በመቀጠል ደግሞ ሽብሬን እንዴት አግኝሻት ብለሽኛል። ያው ማንኛችንም ከገጠር ስንመጣ ምንም የምናውቀው ታሪክ የለንም ማለት አብዛኛውን። በነገራችን ላይ ገጠር ሲባል አንዳንድ ገጠሮች ለከተማው ቅርብ ወይም ደግሞ ማንኛውንም ነገር የምናቅ እንሆናለን። አንዳንድ ቦታዎች ደግሞ እልም ያለ ገጠር ላይ ምንም ሰብሪና ተነሳችብን እና ውዶች፣ ይህ ሰብሪና ተነስታብ ነበረ በመሀል ያቋረኩት የሰው ልጅ ተምሮ አይደለም የሚወለደው ያው ከስንት እንትን ጎዶሎን ቢኖርም ደህና ናት። አልሀምዱሊላህ ያው እስ መጨረሻውን የሰው ልጅ መጨረሻው ሲያምር ነው አይደል? መጨረሻው ሲያምር ነው። መጨረሻውን ያሳምረው ማለት ነው። ለዛሬ ይሄን ይመስላል። ለጥያቄ ሽህቴ ከልብ አመሰግናለሁ። ይሄን እኔን ለማበረታታት ነው። አመሰግናለሁኝ ማለት ነው። አብዙ ሰዎች ደሞ ይሰብሪናን ጸጉሯን ሽላት ምናምን አላላችሁኝ። ኢንሻአላ አነሳላታለሁ። እኔም አስቤያለሁኝ። እንዲበዛላት ማለት ነው። ላሾ ነው የሆነው ጸጉሯ ይነሳልኛል አልበዚህ ፊንጅስ እላጫለኝ ባያቸው እና ላጫ ሳለኝ ማለት ነው። ፀጉር ሲላጭ ነው የሚያምረው። ላጫ ሳለኝ ማለት ነው። ችግር የለም። ሌ ሰላም ባያቸው። እንደዚህ ካሜራ ስታይ ሰብሪና በቃ ለመያዝ ነው የምትለው። ሰላም ባያቸው። ወዴ መጫወቻዎች ልካለነች። ለ ሰላም ባያቸው። ፀጉሪ ስናና ነው ወደ እናቴ ሄዶ ነው ባያቸው። ላጫዋለኝ ባያቸው። ታታይ ምንለኝ እና ምንም ይመስላል። እህቴ ግን ከልብ አመሰግናለሁ፣ ይሄን ጥያቄዎች የጠየቀችኝ የኔን ለማበረታታት በቃ፣ እውነቴን ነው የምላቸው እኔን ያገዘችኝ ያክል ነው። ምክንያቱም አንዳንድ ሰው የሆነ በቃ አይዳ እንትን ፈጥሮ እሺ፣ አይዳ ፈጥሮ እንዲሰራ ብሎ ለማበረታታት ብሎ ነው ለማበረታታት ብሎ ነው

እናንተን ያልወለዳችሁ አላህ በሰላም አምጥቶ ሀገራችሁ ሁላችሁ ለመሳም ያብቃችሁ። አባያቸው እንደዚያ ባያቸው አባያቸው ይላክቲ ይውድ በቃ። ብዙውን ከሰብሪና ጋር በዚህ መልኩ ነው የምንውለው ውዶች። እና ሌላም ጥያቄ መጠየቅ የምትፈልጉት ካለ ጠይቁኝ፣ ለመድሳችሁ ዝግጁ ነኝ ማለት ነው ግን አጋዥ ምንድን ነው እና እኔ እስካሁን ድረስ አብረን ነው። ልጅቷ አጋኝ ሰራ ራሱ ብሎግ ስሰራ የነበረው እና ኮሜንቶች አብዛኛዎቹ ሳነባቸው ስተርፋ ሳይን ቁጭ ስትል ምናምን ምናምን ምናምን እኔ ወላሂ ነው የምላቸው። አልሐምዱሊላህ እኔ ጋር ስራ ሲጀመር የምነግራቸው ነገር ሌላ ሳይሽ ስራ የለም። ሀታ ልብስ እንኳ ስናጠብ አይታችሁ ስንሰራ አብረን ነው አይታችሁ። እና ለአብዛኛዎቻችሁ ማለት ነው ለሰው ልጅ ከምነግራችሁ በላይ እኔ ስደትን አያቸዋለሁ። ሠራተኛ አይደለሽ እንደ ለራስሽ አልነበረሽ እንደ ረስተሻው ማንም ሰው በእንዲህ አይነት ነገር ማንም የሚሸማቀቅ የለም። ለምን ሁሉም ሰራተኛ እስከሆነ ድረስ ማንኛውም ሰው ሰርቶ አዳሪ ነው። ስለዚህ ሰራተኛ ነው፣ ምንም እንትን የለውም ማለት ነው። ሰው ልጅ በጉልበቱ ሰርቶ እስካደረ ድረስ ማንኛውም ሰው በቃ ሰራተኛ ነው። የመንግስትም ሰራተኛ ነው፣ የምንም ሰው ሁሉም ለአባባል ብቻ እናንተ በቃ እንትን ይላቸዋል። ሰውን ያሸማቀቃችሁ ምናምን ይመስላችኋል። እኔ ምንም አይመስለኝም። እኔም ደግሞ ስላልኳት እሷ ምንም አይመስላትም የሰው ልጅ ማዋን ነው እዚ ጋ እናንተ ሌላ ብዙ ነገሮች ብዙ ሰራተኛ ወይም ደግሞ አጋዦቻቸውን የምትበድባቸው ነገሮች ይኖራሉ። በእንደዚ አይነት ነገር መጠንቀቅ እንጂ እኔህን ስላልኳት ምንም እሷን የሚጎዳ ነገር የላትም። ሲቀጥል እኔ ፊት ለፊት እንኳ በስሟ ነው የምጠራት እንጂ እንደዚህ ነው ምናምን አላትም። እነዛ አረብ አገር ያለንባቸው የኖርንባቸው ፊት ለፊትም ራሱ እያዋሩ እዛው ተቀምጠን እዛው ለጓደኞቻቸው እኛን ዝቅ አድርገው ነው የሚያወሩት። እኔ ሰራተኛ ስላሉኝ ምንም አይመስለኝም እነሱ ነይቴ በቃ ግን የሚናገሩት ንግግር ነው ለእኛ የሚከፋል። ስለዚህ የሰው ልጅ ንግግሩ እንጂ ስለጠሩን ምንም አይመስለንም። ለምን ሁሉም ሰራተኛ ነው። አንድ ጊዜ ሰውዬ የሚገርማቸው ነገር ለምን እንደዛ እላችሁኝ ምናምን ብዬ ተጣላን እና ለምን ተቆጣሽ፣ ታያቸው ይበሉት ታረስ። ሴትዮዋ ጓደኛዋ ጋር እያዋራች በቃ አር ያልኩ ለምን ሸቃላ ትላለች ብዬ ማለት ነው። ከዛ ሰውየው ምን አለኝ፣ እኔም ሰራተኛ ነኝ አለኝ። እኔም ሰራተኛ ነኝ፣ ሁሉም ሰው ሰራተኛ ነው። ስለዚህ ይሄ እኮ ምን እንትን የሚል ነገር የለውም? ሁሉም ሰው ሰራተኛ ነው፣ ሁሉም ሸቃላ ነው፣ ሸቅሎ ነው የሚያገኘው አለኝ። ስለዚህ የሰው ልጅ እንደዚህ ስለተባለ የዝቀተኝነት ስሜት ሊሰማ አይገባም ማለት ነው። ሁሉም ሰርቶ አዳሪ እስከሆነ ድረስ ምንም ነገር አይመስለንም። እህቴ እንደተንጅረሽ ሰሚራ ማለት ሰብሪና ካሜራ ለመያዝ ዙሪያ ጥምጥሜን እየሄደች ነው። ውዶቼ ለዛሬ ይሄን ይመስላል። እንትናም ሽብሬ ምቃ እያጠበች ነበረ ስላል ያዘች ላይ በቃ ካሜራ ያላቋረጠው ነው። ቻው ቻው ቻውቻው እየረበሻው ነው፣ እየረበሻው ነው። ቸው ይፈለቅለቀው ሲናሳ በቃ ፍልቅልቅ ዳስ ማለት ነው አይደለሽ እንዴ? እና እስ ስልክ ሰልፈስት እንኳን በጣም ስለምትወዳት እሷን ለመያዝ ነው ዙሪያ ጥምጥም የኔ እየሄደች ያለኝ። ይሄው ሳነሳባት ወደዚህ ቻው በያቸው። እህቴ በሌላ ቪዲዮ እስከምንገናኝ ቻው በያቸው። እና ወዶች ይሄ ሼር ላይ ከአድርጉልኝ። ሌላም ጥያቄዎች መጠየቅ ለምትፈልጉ አህለው ሰህላ ነው ምንመልሳለን። መጥፎም ለምትጽፉ ደግሞ መሻላ ጨምሩበት። ሌላ ምንም አላችሁ። የሰው ልጅ ዋናው ልቡ ነው። ስለዚህ በዚሁ ቀጥሉበት ነው የምላቸው። ጥያቄ ምናምን ላላችሁ ደግሞ እንመልሳለን፣ ጠይቁ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አሌይኩም ወራህመቱላ በረካቱ። ሸርና ላይክ እያደረጋችሁ አበረሳቱ። በነገራችን ላይ አንድ ጥያቄ እራሱ አልመለስኩላትም። ስኬት ላንች ምንድን ነው ብላኛለ። ስኬት ማለት ለእኔ የሰው ልጅ ከሰራ ጠንካራ ከሆነ ስኬታማ ይሆናል። አሁንም እንሻላ ስኬታማ ሆኜ አስባለውኝ ባላ ፈቃድ፣ ከጠነከርኩኝ፣ ከሰራሁኝ ማንኛውም ሰው ከሰራ፣ ከጠነከረ ስኬታማ ይሆናል። ስለዚህ የሰው ልጅ ከነበረበት ሁሉም ትልቅ ደረጃ የማይደርስ የማንደርስበት ምክንያት የለንም። ስኬት ማለት የእኔ ጠንካራና ነው። ጎበዝ የሆነ ሰው ከሰራ ስኬታማ ይሆናል ማለት ነው።